አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን የሳቱን ትኩስ አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን፣ የጠቅላይ ሚኒስትር አብይ አህመድ መንግስት በኢትዮጵያ ለኢሳያስ አፈወርቄ የተቃዋሚዎች ብርጊድ ነሐምዶን ቢሮ መስጠቱ ተሰማ። እኚህ የኢሳያስ አፈወርቄ የተቃዋሚዎች በቀጣይ በኢትዮጵያ ወታደራዊ ማዕከልም እንደሚያቋቁሙም ተነግረዋል። አብይ አህመድ ኢሳያስ አፈወርቄን ያስቆጣ ድርጊት ፈጽሟል። በሌላ በኩል የኢትዮጵያው ጠቅላይ ሚኒስትር የሀገር መሪ ሳይሆኑ የሪል ስቴት ደላላ ነው የሚመስሉት ሲል አንድ የጀርመን ጋዜጣ ስለ ጠቅላይ ሚኒስትሩም አዲስ ቤተ መንግስት ባጋለጠው መረጃም አጋርተዋል። ጉዳዩን በዝርዝር እንመለከተዋለን። በሌላ በኩል የምክክር ኮሚሽኑም የፋኖ ኃይሎች ለድርድር ጥያቄም አስገብተውልኛል ሲል መግለጫ ሰጥቷል። ይህንን መግለጫም ተከትሎ በዘመነ ካሴ የሚመራው የአማራ ፋኖ ህብረት ይህ የኛን ኃይል አይወክልም፣ እኛ ከማንም ጋር አንደራደርም፣ ህዝባችንን የምንደብቀው ነገርም የለም ሲል ተደምጧል። ይህንን ጉዳይ የተመለከተም ጥንክር ይዘናል፣ ታደምጡታላችሁ። ወደ ጦር ግንባር መረጃዎች የሳልፍ የፋኖ ኃይሎች በአማራ ክልል ከአገዛዙ ጋር እየተደረገ ባለው ውጊያ ከፍተኛ ድልን መቀናጀታቸው ተሰምቷል። በጎጃም በተደረጉ ከፍተኛ ውጊያዎች የፋኖ ኃይሎች ከተሞችን ነጻ ማውጣታቸው ተሰምቷል። በርካታ የአገዛዙ ጦር በተደመሰሰበት በርካታ አውደ ውጊያ ግንባሮች አገዛዙ የጦር መሪዎቹም ተመተውበታል። በጎጃም ውጊያ አገዛዙ ዙ 23ቱ ጨምሮም ከባባድ መሳሪያዎቹ ከፋኖ ኃይሎችም ሊያስጥሉት ተስኗቸዋል። ዝርዝሩን ይዘናል ታደምጡታላችሁም በጎንደር ከተማ ቅርብ ርቀት ላይም ውጊያ ተደርጓል። የፋኖ ኃይሎች በከፈቱት ዘመቻ በአገዛዙ ላይ መብረቃዬ ጥቃት አድርሰዋል። በዚህም በርካታ የአገዛዙ ሰራዊት ሲሞቱም በርካቶች መቁሰላቸውን የተሰማው፣ በሌላ በኩል ጎንደር ላይ እጅግ ቁጥሩ የበዛም አድማ ብተና ከነሙሉ ሙሉ ትጥቁ መሰወሩ ተሰምቷል። አገዛዙ በድንጋጤም አዲሶቹን አድማ ብተናዎች ላይ ከባድ ውሳኔም አስተላልፏል። ይህንንም በመረጃ ሰዓታችን የምታደምጡት መረጃችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ። ከላይ ባርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች፣ ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የድል ምልክቱን ተበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖቹም፣ እንዲሁም ሀሳብ አስተያየታቸው እንደሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብረን እንቆይ።

ጠቅላይ ሚኒስትር አብይ አህመድ ኢሳያስ አፈወርቂን ያስቆጣ ድርጊት መፈጸማቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ ለኢሳያስ አፈወርቂ ተቃዋሚዎች በአዲስ አበባ ቢሮ መስጠታቸው ተሰምቷል። ብርጌድ ነሐምዶን በመባል የሚታወቀው የኤርትራው የተቃዋሚ እንቅስቃሴ በአዲስ አበባ ከተማ የከፈተው ቢሮም በቀጣይ ወታደራዊ ማዕከሎች ሲቋቋሙም ማዕከላዊ ጽህፈት ቤት ሆኖም እንደሚያገለግል መገለጹን ቢቢሲ ዛሬ ዘግቧል። በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎችም ሊኖሩት እንደሚችሉም ያስታወቀው እንቅስቃሴው ብርጌድ ነሐምዶንን የሚቀላቀሉ ኤርትራውያንን ዋስትና ስለሚያገኙበት መንገድም ከኢትዮጵያ መንግሥት ጋር መነጋገሩን የእንቅስቃሴው አመራሮች ነግረውኛል ሲል ቢቢሲ ገልጿል። በዚህም አብይ አህመድ ምን ያክል ከኢሳያስ አፈወርቅ የተቃዋሚዎች ጋር አብሮ እንደሚሰለፍ አሳይቷል ይላሉ ፖለቲከኞች። ፕሬዚዳንት ኢሳይያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ነሐምዶን በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኘው አንድ ህንፃ ላይ የከፈተውን ጽህፈት ቤት ስራ ያስጀምረው ባለፈው የካቲት አጋማሽ መሆኑን ያስታወቀው ቢቢሲም የጽህፈት ቤቱን የምርቃት ስነ ስርዓት የሚያሳይ ቪዲዮ ላይ የብርጌድ ነሐምዶን አመራሮች የቢሮ መከፈት ለእንቅስቃሴው እጥፋት እንደሆነም ሲናገሩ ተደምጠዋል ሲል ቢቢሲ ዘግበዋል። እንቅስቃሴውን ከፊት ሆነው ከሚመሩት ግለሰቦች አንዱ ሆነው አቶ በየነገብረ እግዚአብሔር ጽፈት ቤቱ ተበትኖ ለቆየው የብርጌድ ነሐመዶን እንቅስቃሴም አንድ መገናኛ ማዕከል እንደሚሆንም መናገራቸውን በዘገባው አካቷል። የብርጌድ ነሐመዶን አባላቶች በጀርመንና በእስራኤል ሽብርተኝነት ተከሰው እየታደኑ እንደሚገኝም ከዚህ በፊት መዘገባችን ይታወሳል። ነገር ግን የኢትዮጵያ መንግስት አመልካችሁ ብሏል። በሌላ በኩል ዓለም አቀፍ የሰብአዊ መብት ተሟጋች የሆነው አምነስቲን ኢንተርናሽናል ሰሞኑን ባወጣው ሪፖርቱ በኢትዮጵያ በ58 ከተሞች በአብይ አህመድ ሀሳብ አምንጭነት እየተከናወነ ያለው የኮሪደር ልማት ብዙዎቹን ጎዳና ተዳዳሪ ያደረገ ነው ሲል ዘግበዋል። አምነስቲን ኢንተርናሽናል የኢትዮጵያ መንግስት ኮሪደር እያለምን በሚጎዳ ፕሮጀክት ጊዜውን ከሚያባክን ለሰብአዊ መብት ትኩረት ቢያደርግ የተሻለ ነው ሲልም ገልጿል። አብይ አህመድ ከተማን በዲም ላይት በማብለጭለጭ አገር ሀገር የሚበለጽግ ነው የሚመስላችሁ የሚሉት የኢትዮጵያ ፖለቲከኞች በተደጋጋሚ ኮሪደር ልማቱ ኢትዮጵያን አበልጽጓታል ሲሉም ጠቅላይ ሚኒስትሩ በፓርላማ ሳይቀር ይናገራሉ። በዓለም ላይ እስካሁን ያልተገነባ እጅግ የተሽቀናጣ ቤተ መንግስትም በእካ ተራራም እየገነቡ ነው። ይህንንም ቤተ መንግስታቸውን ኢትዮጵያን ያበለጽጋል ሲሉም ተናግረዋል። የኢትዮጵያ ሕዝብ አብይ አህመድ በሚገነቡ ባለበት አዲሱ ቤተ መንግስት ውስጥ ይኖራሉ ወይ ጥያቄ ነው ከተማ በዲም ላይት ስለተብለጨለጨ እንዴት ነው የህዝቡ ኑሮ የሚሻሻለው አብይ ለራሳቸው ቤተ መንግስት ስለግንቦ እንዴት ነው ኢትዮጵያ የምታድገው እንዲህ ብሎ የሚጠይቅ አንድም የፓርላማ አባል እንደሌለ የሚታወቅ ነው ምናልባትም ከደሳለኝ ጫኔ ውጪ በየካ ተራራ አንድ የጀርመን ጋዜጣ ጥናት አድርጎ ነበር በጥናቱም በርካታ በየካ የሚኖሩ ነዋሪዎች ቤተ መንግስቱ መስሪያ ሲባል ቤታቸው ፈርሶ ሜዳ ላይ መውደቂያቸውን በጥናቱም አረጋግጧል። ጋዜጣው አብይ አህመድን ሲገልጻቸው የሀገር መሪ ሳይሆን የሪል ስቴት ደላላ ነው የሚመስሉት ሲል ነበር የገለጻቸው። በሌላ በኩል በአማራ ክልል የሚገኙ የፋኖ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽን አስገብቷል ሲሉም የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ገለጹ። አጀንዳውን ለኮሚሽ ያስገባው ቡድን ማን ነው ተብለው ከሚዲያ ለቀረበላቸው ጥያቄ ዋና ኮሚሽኑ በሰጡት ምላሽ ማንነቱን መግለጽ የምንችለው ቡድኑ ፍቃድ ሲሰጠን ብቻ ነው ሲሉም ተደምጠዋል። እዚህን የኮሚሽኑን መግለጫ ተከትሎ በዘመነ ካሴ የሚመራው የአማራ ፋኖ መግለጫ ሰጥቷል። ለህዝብ ጥቅም የሚታገል ከህዝብ ተደብቆም የሚደራደር ከሆነ ቀድሞኑም እያጭበረበረ እንጂም እየታገለ አይደለም ሲሉም አስረሰማረዳምጤ ይህን ድርድር እያደረገ ያለው እስክንድር ነጋ ቡድን እንደሆነም ጠቁመዋል። በእኛ በኩል የህልውና ትግላችን ከአማራ ህዝብ እየተደበቀ ስላልሆነም በማንኛውም ጉዳይ የምንወስደውን አቋማችንን ከህዝብ ተደብቀን አይደለም ሲሎም አስረስ ማረ ዳምጤ ተናግረዋል። የምናምንበትንና ለህዝብ ይጠቅማል የምንለውን በአደባባይ እንናገራለን። የተናገርነውም በተግባር እናደርገዋለን። ይህንንም የትውልዳችን ባህል እናደርጋለን ሲልም ደምጤ ይናገራል። የምክክር ኮሚሽን ኮሚሽነር ነን የሚሉ ሽማግሌዎች ዋና ግባቸውና ተልዕኳቸው በአበል ስም ከዚህ ድሃ ህዝብ ገንዘብ መውሰድ፣ አብይ አህመድ የኢትዮጵያ ፕሬዝዳንት የሚሆንበትን ፕላትፎርም ማዘጋጀት፣ ለዓለም አቀፍ ማህበረሰብ የሰላም ኃይል መስሎ መታየትና የአማራ ህዝብን ከትግሉ ማናጠብ ናቸው ሲልም አስረስ ማረ ደምጤም ይናገራል። ከዚህ በተረፈ የንጹሐን ጭፍጨፋም እንዲቆም አንድ መስመር መግለጫም በምስረታው ጊዜ አብይ አህመድ የሽግግር መንግስት የሚባል የለም ብሎ አጀንዳውን የወሰነለት የአዛውንት ስብስብ ብሔራዊ ምክክር በሚል ካባ የሚፈጥረው ብሔራዊ መግባባት እንደሌለና ገና ከጥንትሱም እንደምናውቀው ሊታወቅ ይገባል ሲል አስረስ ማረዳያም ጤም ይናገራል። በአጭሩ የአብይ አህመድ የፖለቲካ ደላሎች ሊቀመንበር ለሆነው መስፍን አርአያም ሆነም ሌሎች ግለሰቦች ለአማራ የህሉና ትግል የሰላም አማራጭ አመጣሉ ብለን የምንሰጠውም ሆነም የሰጠነው አጀንዳ የለም ሲል አስረግጦም ተናግሯል። ስለሆነም በበርካቶች ለዚህ ኮሚሽን ቡድን አጀንዳ የሰጠው የአፋህድ ቡድን እንደሆነም እየተገለጸ ነው። አሁን በቀጥታ ከጦር ግንባር ወደ ተሰሙ ሰበር መረጃዎች አልፋሉ። በምዕራብ ጎንደር ቀጠና 114 የአድማ ብተና አባላት ከነ ሙሉ ትጥቃቸው ደብዛቸው መጥፋቱ ተነገረም። በዚህኛው ቀጠና ከሁለት ሳምንት በፊት ሁለት ሻምበል ሙሉ የአድማ ብተና አባላት ከነ ሙሉ ትጥቃቸው የደረሱበት አለመታወቁ ማሳወቁን መዘገባችን የሚታወስ ነው። 114 የአድማ ብተና አባላት ከስምሪት ቀጠናቸው ወጥተው የጠፉት በያዝነው ሳምንት ብቻ ሲሆን የጠፉትን ፍለጋ መከላከያ ሰራዊቱ በከባድ መሳሪያ ታግዞም አሰሳም እያደረገ ነው ተብሏል። የአድማ ብተና አባላቱ በቅርቡም በብር ሸለቆና በሌሎች ወታደራዊ ማሰልጠኛ ጣቢያዎች ተመርቀው በዞኑ ስምሪት ተሰጥቷቸው የነበሩ ናቸውም ተብሏል። የአብይ አህመድ የአማራ ክልል ቀኝ ቁንጅናቸው የሚባልላቸው የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ሙሴዎቻችን ናችሁ ያሏቸው አዳዲሶቹ ምሩቃን የአድማ ብተና አባላት ከነ ሙሉ ትጥቃቸው በገፍ እየከዱ መጥፋታቸውን ቀጥለዋል። በምዕራብ ጎንደር ዞን መተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል 114ቱ በስምሪት ቀጠና ላይ በነበሩበት ነው ከነ ሙሉ ትጥቃቸው ደብዛች የጠፋው። ምዕራብ ጎንደር ዞን ተመድበው ከነበሩም 800 የሚደርሱ አድማ ብተና አባላት መካከል ገሚሶቹ ከነሙሉ ትጥቃቸው ከድተው የጠፉ ሲሆን ከቀሩት መካከል ደግሞ አብዛኞቹ በሰሙኑን ውጊያ ተሳትፈው መደምሰሳቸውም ታውቋል። ለዚህኛው ዞን ተመድበው ከነበሩም አዳዲስ ምሩቃን የአድማ ብተና አባላት መካከል ከሁለት ሳምንት በፊት ሁለት ጋንታ ሙሉ አባላት ግዳጅ ተሰጥቷቸው ወደ ኮኬት ቀጠና በተሰማሩ በነሙሉ ትጥቃቸው ደብዛቸው መጥፋቱን ነው። ከዚህ ቀደም የዘገብ ነው። ወታደሮቹ እየተናዱበት የሚገኘው የክልሉ ጸጥታ ቢሮም ሰሞኑ አንድ አዲስ እቅድም ተግባራዊ አድርጓል። እቅዱም በየዞኑ የተመደቡ ሁሉም የአድማ ብተና አባላት ከውጊያ መልስ ትጥቃቸውን እንዲጠረነፍና ውጊያ ሲኖር ብቻም እንዲሰጣች የሚል ነው። ይህ መመሪያ ተግባራዊ የመደረጉን ተከትሎም ከውጊያ ጊዜ ውጪ ትጥቃችን የማይሰጠን እኛ አንታመንም ወይ የሚሉ ጥያቄ ውቅያንሱ በርካታ ቁጥር ያላቸው አድማ ብተን አባላት ሰራዊቱን በማሳመፅ በሚል ለእስር መዳረጋቸውንም መረብ ሚዲያ ለማረጋገጥ ችሏል። በክልሉ በርካታ ታዳጊዎችና ወጣቶች በስራ ገበታቸው፣ በትምህርት ቤት እንዲሁም በመኖሪያ ቤታቸው ታፍሰው ከታሰሩ በኋላ በግዳጅ ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያም ተወስደው የጥቂት ሳምንታዊ ወታደራዊ ስልጠናም ተሰጥቷቸዋል። የግፍ እስረኞቹ የጥቂት ሳምንታዊ ለብ ለብ ወታደራዊ ስልጠና ተሰጥቷቸው የክልሉን የፌደራል ባለሥልጣናት በተገኙበት ተመርቀው ወደ ሁሉም ዞኖች የተሰማሩ ቢሆንም ነገር ግን በገፍ እየከዱ ፋኖን እየተቀላቀሉ እንደሚገኙ ሚዲያችን አረጋግጧል። እነ ጄኔራል አበባው ታደሰና ሌሎች የፌዴራል እንዲሁም የክልል ባለሥልጣናት ከወራት በፊት በባህር ዳር ከተማ በነበራቸው ዝግ ስብሰባ የክልሉን ጸጥታ ለክልሉ ጸጥታ ኃይል ማስረከብ የሚል እቅድ ወደ ተግባር እየገቡ ቢሆንም ነገር ግን የክልሉን ጸጥታ ማስተባበር ስራን ይረከበናል ብለው ትልቅ ተስፋ ጥለውበት የነበረው የአድማ ብተና ኃይል ከነሙሉ ትጥቁም እየከዳም ፋኖን እየተቀላቀለም ይገኛል። ደውጊያዎች ስናልፍ በዘመቻ አንድነት የጎንደር ወታደራዊ ዘመቻዎች ተጠናክረው ቀጥለዋል። በጎንደር ከተማ ምስራቃዊ አቅጣጫ ወግሎ፣ ወዛባና አምቦበር በተባሉም አካባቢዎች አነስተኛ ሰዓት የወሰደም አውደው ውጊያ ተደርጎም የብልጽግና ሰራዊት ሙትና ቁስለኛ ሆኗል። ከጎንደር ከተማ 10 ኪሎ ሜትር ርቀት የተደረገው ውጊያ የጎንደር የበጋሻው ክፍለ ጦር፣ ጎንደር ብርጌድና ፋሲል ብርጌድ ናቸው የፈጸሙት። በጠገዴ ወረዳ ኖስ ወረዳ የሆነችው ሰጋሎ ከተማ የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር ዋግሹም ብርጌድ ትላንት ረፋዶን ከተማዋን ከብልጽግና ሰራዊት አስለቅቆም መቆጣጠሩም ተሰምቷል። ዞዛምባ ንጉሥ ክፍለ ጦር ከብናት ቆሊስ ከተማ መግቢያ ድረ ቆዜ ገብርኤል በተባለ ቦታ በደፈጣ የአብይ አህመድ ሰራዊት ላይ አደጋ በማድረስ 65 ሙት ሲደረጉም፣ 42 ቁስለኛ ተደርገዋል። የዞዛምባ ንጉሥ ክፍለ ጦር ከብናት ቀሊስ መስመር ላይ በደፈጣ በተደጋጋሚ የብልጽግናን ሰራዊት መቅጣቱንም ተያይዞበታል። ይሳው ካሳኮር ክፍለ ጦር ቋራሜ ድላ ክፍለ ጦር አደዋ ክፍለ ጦርና ቴድሮስ ክፍለ ጦር አንዳንድ ሻለቃ በማዋጣት በሙር ከተማ መሽጎ የነበረውን የአብይ አህመድ ሰራዊትንም መደምሰስ ችለዋል። ከመደምሰስ የተረፈው የአብይ አህመድ ሰራዊት ወደ ገለጎ ሸሽቷልም ተብሏል። አስራ አምስት የአብይ አህመድ ሰራዊት ሲማረክ ቁጥሩ ያልታወቀም ጉዳት እንደደረሰበትና ወደ ሆስፒታል መወሰዱ ነው እየተነገረው። መይሳው ካሳም አጣና ዋሴ ክፍለ ጦር አንድ ሻለቃ በብልጽግና ሰራዊት ምሽግ ሰርጎ በመግባትም ጥቃት በማድረስ ሰብአዊና ቁሳዊ ኪሳራ በብልጽግና ሰራዊት ላይ ማድረሳቸው ነው እየተረጋገጠው በመላው አማራ ግዛቶች ላይ የብልጽግናን ሰራዊት መምታት የቻሉበት መሆኑን የፋኖ አደረጃጀቶች በጋራ ለሚዲያዎች በሰጡት ማብራሪያም አስታውቀዋል። በጎንደር ግንባር በተለይም ሲንቀሳቀስ በነበረው የአገዛዙ ዙፋን ጠባቂ ኃይል ላይ እርምጃ ተወስዶበት እቅዱን ማክሸፉንም የጎንደር ፋኖም አስታውቋል። መነሻውን ጎንደር አድርጎም ወደ ምስራቃዊ የጎንደር ቀጠናም የተንቀሳቀሰውና ከደጎማ ተነስቶም ደንቀዝን በማቋረጥ ላይ የነበረው የአብይ አህመድ ቡድን የተሰጠውን ዓላማ ሳይፈጸም በፋኖ ጥቃት ደርሶበት ወደ መጣበት መመለሱን የአማራ ፋኖ አንድነት በጎንደር የሕዝብ ግንኙነት መምሪያ ኃላፊም ፋኖ ዮሐንስ ንጉሱም ገልጸዋል። በሌላ በኩል ወደ ጎጃም ስናልፍ በአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር በዳንግላ ከተማ አካባቢም ባደረገው ተጋድሎ በአገዛዞ ዙፋን ጠባቂ ሰራዊት ላይ ኪሳራ ማድረሱንም አስታውቋል። 17 የአብይ አህመድ ቡድን አባለ ቁስለኛ የተደረገ ሲሆን ስድስት አባላቱ እስከ ወዲያኛው ተሸኝተዋልም ተብለዋል። ዳንግላ ከተማ ላይ መኮደት የተሰኘ የአገዛዙ ተቋም በመኖሩ ሳይሰላችሁ ባደረሱት ጥቃት ድል መቀናጀታቸውን ለዓላማቸው መሳካት ያላቸውን ቁርጠኝነት የሚያሳይ ነው ሲሉም የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊም ፋኖ ማርሸት ፀሐዩም ገልጿል። ላለፉት ሁለት ቀናት ከፍተኛ ትንቅንቅ ተደርጎም በፋኖ የበላይነት የተጠናቀቀው ተጋድሎ በወሎ ግንባር የተደረገ ሲሆን የአማራ ፋኖ ቦሎ ንጉስ ሚካኤል አሊ ኮርስር ያሉ ክፍለ ጦሮች በተዋረድ የድል ባለቤት መሆናቸውም ታውቋል። በዲማ ጊዮርጊስ አካባቢ ወጀድ መገንጠያ ጉዲ ተራራ ላይ በተጠና ደፈጣም ፋኖ ድል ስለመቀናጀቱም የአማራ ፋኖ ቦሎ ቤተ አማራ የሕዝብ ግንኙነት መምሪያ ኃላፊ ፋኗ በፈንታው ገልጿል። በሌላ የጎጃም ግንባር ባርጃኖ ከተማ ነፃ ወታለች። የዘጠነኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ በጎንቻ ሲሶ እነሴ የወረዳም ባርጃኖ ከተማ የመሸገውን የብልጽግና ቡድን በሌሊት ከበባ ውስጥ በማስገባት በብልጽግና ሰራዊት ላይ በፈጠረው ጭንቀት ምክንያት ባርጃኖ አንደኛ ደረጃ የመሸገውን የአብይ አህመድ ቡድን ትምህርት ቤቱን አውድሞ መፈርጠጡ ተሰምቷል። ከሌሊቱ 10 ሰዓት ጀምሮ በሁለቱም አቅጣጫም ሰራዊቱን ያሰማራው የአረንዛው ጎንቻ ብርጌድ በግንደወይን አቅጣጫ አቦ ጫካ ላይ ደፈጣ በመጣል በአርጃኖ ከተማን ለቆ በሚፈረጥጠው የአብይ አህመድ ኃይል ላይ ተኩስ በመክፈት ስምንት የአገዛዙን ሰራዊት መደምሰሳቸውንም የፋኑ ኃይሎች ገልጸዋል። የአረንዛው ጎንቻ ብርጌድ የአብይ አህመድን ሰራዊት አስለቅቆ ቀጠናውን በተቆጣጠረ በሰዓታት ውስጥም ከማኅበረሰቡ ጋር ሰፊ ውይይት አድርጓል። በዚህ መሠረት የአገዛዙ ሰራዊት በባርጃኖ አንደኛ ደረጃ ትምህርት ቤት ከመሸገ በኋላ ያወደማቸውን የተማሪዎች መማሪያ መጽሐፍት፣ ኮምፒውተሮች፣ የአስተዳደር ቢሮዎችና መገልገያ ቁሳቁሶች ሙሉ ለሙሉ ከአገልግሎት ውጭ የሆኑም የቤተ መጽሐፍት ንብረቶችንና የላብራቶሪ ቁሳቁሶች እንዲሁም በትምህርት ቤቱ የነበሩ የብልጽግና ምሽጎች በሕዝቡ ተጎብኝተዋል። በቅርቡ የአመራር ሹም ሁሉም ሽር ያደረገው የአረንዛው ጎንቻ ብርጌድ በተሻለ መነቃቃት ላይ ሲገኝ ትኩረቱን በብልጽግና ሰራዊት ላይ በማድረግ የብልጽግና ሰራዊት የያዛቸውንም ቦታዎች በማስለቀቅ ላይ ይገኛል። ይህ በእንዲህ እንዳለ ፍኖተ ሰላም አንደኛ ሻለቃም በብልጽግና ሰራዊት ላይ ድል ተቀናጅተዋል። በዛሬው ዕለት የአማራ ፋኖ በጎጃም ራስ ቤተወድድ መንገሻ ቲከም አምስተኛ ክፍለ ጦር የአረንዛው ዳሞት ብርጌድ አካል የሆነችው የፍኖተ ሰላም አንደኛ ሻለቃም ልዩ ስሙ ሽምቡቀማ ሽንቡ ነብዩ መላቀሻ ዋርካ አካባቢም ምሽጉ የነበረውን የብልጽግናን ኃይል ምሽጉን በማስለቀቅ አስፈትልኮም ወደ ፍኖተ ሰላም ከተማ እያሯረጠም አስገብቶታል፣ ሲሉም የመረጃ ምንጮች ገልጸዋል። በሌላ መረጃ እስካገኛችሁ ቸር